ቴዲዬ እኔ አንተ በማግኘቴ በጣም ደስተኛ ነኝ። እግዚአብሔር እስከ መጨረሻው ድረስ ያዘልቅልኝ፣ እስከ መጨረሻው ድረስ ተጋቡ፣ ተፋቱ ከመባል ያውጣል። በጣም እኔም ደስተኛ ነኝ፣ የእውነት ከልቤ። እንደ ምንድን ነው? በዛሬ ቀንማ አይታከዝም። ቴዲዬ እሺ። አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ በቃ በቃ። እንደ ዛሬ ማልቀስ አይቻልም ቲጂ። እናትም በቃ በቃ፣ አባትም አይዞሽ። ቃል ገብቼልሽ አለሁ፣ እስከ መጨረሻው እስከ መጨረሻው። በቃ ዛሬ ማልቀስ አይቻልም። ስነ ስርዓት በቃ። ደስታችንን አታደፍርሽም እንጂ እንደ ዛሬ እኮ ቀናችን ነው፣ የሚለቀስበት ቀን አይደለም እባክሽ። ሰላም ተመልካቾቻችን እንዴት ናችሁ? ዛሬ የሰርጋችን የደስታችን ቀን ነውና እኛ ደስ ብሎናል። እንኳን እናንተ ለ እንኳን ደስ አላችሁ ማለት እንኳን አብረን ደስ አላችሁ ቴልዬ በባጌቴ ሀፒ የሚመሰለ ሸበላ ከእናንተ ተደብቄ ቋጠር ስላደረግኩኝ አገባሁት። ምን ማድረጋቸንም ግን ማንም ያውቅ የለም እኔ እና እሱ ብቻ በእኔ ቤት እና ካሜራማኖቻችን ይዘን ተቃውም ስለሆነ፣ ምክንያቱም እኔ አስቸኳይ ነገር ያጋጠመኝ ነገር ስላለ ነው። እሱ ደግሞ ቤፋ ይወጣል። ያው እኔ እናንተ ትዳር መቁደኒያ ላይ ነው ነው። ከዛ ደግሞ ቃል የምትገባ ነገር ቢኖር ልጆቼን እንደ አባት እንደ እንጀራ አባት የሚለውን ሳይሆን እንደ አባት የሚለውን ቴክ ኬር አድርጋት፣ ትንከባከባለህ፣ ዶንት ፎርጌት ምንም ችግር የለም። ከዱባይ መልስ ወደ መቅዶና ዱባይ መልስ እንዲ መዝናናት ይፈልጋሉ። የመስክ ፎቶችን እዛ ነው የምናደርገው። በመሰረቱ ፕሮሚስ ገብታ ይልኛል፣ የዛሬ አንድ አመት ከሶስት ወር ፕሮሚስ። ምክንያቱም እውነት ቲጂ በስራ ድለኛ ነገር። አዎ፣ ተንበርክ ከሰማይ ነው መቀበል ያለብህ። ተቀበልኩ እኮ ከዚህ በላይ እና እኔ ደስ ብሎኛል። እውነት ለመናገር የዛሬው ቀን በጣም ልዩ ቀን ነው። ምን ያህል ሀፒ ነህ? እኔ በማግኘት በፐርሰንት ወይስ በሁሌ ነገር? መቶ አንድ ፐርሰንት ግምት የለም የሚባለው ከመቶ ኮ ያለፈ አለፈ። ምንም የምሰጠው ነገር የለም ቁጥር መቶም አይሰጠኝም። የስራ ሰው እንደዚህ መበረታት አለበት ከባልነቱ ባሻገር በነገራችን ላይ ዛሬ የማነገርነትን ማድረግም ጭምር ታሰቶኛል። ጥሩ የትዳር አጋዥ ስላገኘው ማለት ነው። እኔም ጥሩ የትዳር ልጅ ነኝ ፍቅር እችልበታለሁ መጫወት። እስኪ ከዚህ በኋላ ይታያል። እስካሁን በሩቅ ነበረ ከዚህ በኋላ ይፋ አድርገነዋል። ጾም ስለሆነ ነው። በመሰረቱ ብዙ ሰፊ ፕሮግራም ያላደረግነው አለ። እውነት ነው ጥር ምጥናለች ለወጣቶችም ደግሞ ትምህርት እንዲሆናቸው በሚለው ነው። ድብቅ ብሎ ፍናደርገው በቀላሉ በሲምፕል ነገር ትዳራችን እናንተ ጣረግናት አጣጣ ብዙ ውጪ ማውጣትም ዘመዶቻችን፣ ጓደኞቻችን፣ ወዳጆቻችን ይቅርታ አድርጉልን። ከፋሲካ በኋላ ግን ኔ ተኔ በተለይ ፌመስ ፕሪንሰስ ኢትዮጵያን በጣም ከቅታጋ የሚጠይቀው ነገር ቢዋል ያው ትወዱኛላችሁ፣ ተከብሮኛችሁ ግን ሰርጌን ማድረግ ፈልገው መቅዶኒያ ነው። ዱባይ የሚሄደው እንጆይ ለማድረግ ነው። እናንተን ጥዬ አይደለም። መቅዶኒያን ከበላውላችሁ እናንተን እንዳበላው የሚቆጠረው መላዋን ኢትዮጵያ በሙሉ። ትክክል እውነት ነው። ሁላችሁንም እዛ ጋብዘናል። የሚፈልጉትን ሰው ሁሉ ይዘው መጥተው ቀኑን በኋላ ይፋ እናደርጋለን። እነሱ ሊመጡ ይሻላል። ነዲያኖችን ብቻ የቢኒያምን እናትና አባቶች በዛው እንዲጎበኛቸውም ቢመጡ እኮ መልካም። ረብ ያስባሉ። ካፒታሉን ትችለዋለህ። እኔ አራት በሬ ነው። አራት በሬ ፍሬ ሁለት በሬ በኔ በእኔ በኩል ለታለ ያንተን ደግሞ አምጣው። እንግዲህ ዘመዶች እየሰማችሁ ነው። ፍሬው ነበር ያለኝ። በቃ ቃል ገብታለኛለች፣ እኔ ሳገባ እንደውም። አሁን ትገለኛለች፣ ብዙ የሚገሉ ሰዎች አሉ። ከመግደል ያውጣኝ። እስ ቢር አይ፣ በቃ ይቅርታ ደግሞ። የሚታገዙ ሰዎች ከሆነ ይሄ የሚያስደስት ነገር ነው። በእኔ በኩል ነበር ያለ፣ በአንተ በኩል ያለ ደግሞ ተናገር፣ አውጣው እንጂ። በእኔ በኩል ያለው ዱባይ ላይ ቢሆን ይሻላል። የመስክ ፎቶችንን ኢትዮጵያ ላይ በራሴ በራሴ ቤተሰቦች በሚያደርጉልኝ እና ስፖንሰር ቃል በገቡልኝ ፏ ብትንስል፣ ዱባይ ደግሞ ባባወራ እዛ ጠብቁን። ያላችሁ ቆንጆ የሆነ የፎቶ ፕሮግራም። ግን አንድ ጥያቄ አለኝ። ኮመንቶች እንዴት ትቋቋማለህ አይቲጂ ምን በጣም ስድብ እና ዱላ አለብ። ገና ሳስበው ለምን ብሮ አንፈልጋን የመጣው አለብ። እሺ ቀጥሎ ደግሞ እችን እንዴት ነው እብድ ያገባው ትባላል። ይህን ነገር እንዴት ነው የምትችለው? እንዴት ታጣጥመዋለህ? በምን አይነት መልኩ ነው የምትፈታው? ይሄን እኮ አመኘበት አስቤበት የገባሁት ነው። ግን ገንዘብ ለሚለው ነገር ፍቅር አይበልጥም። ቲጂ አይበልጣል። ያው እኛ ትንሽ አመለካከታችን እንደ መሰለ አንድ ሰው አለኝ ብሎ ከተናገረ፣ ደግሞ ይዞ ከተገኘ ሌላ ሰው ሲመጣ ሁ ስለማያቆኝ ነው እንጂ እኔም እኮ በራሴ ያለን ካፒታል ማቆሟል። ሚዲያ ማታውጣ። ስለዚህ ድብቅ ይበል ያንቺ አደባባይ ላይ ስለሚታይ ነው። አደባባይ ሰው ስለማይታይ ብዙ ነገር አለን ነው። ስለዚህ አብረን እንደ ባልቀን በደንብ ማኔጅ አድርገን ምን የመሰለ ካፌን እንግዲህ ከተማሪ ቁጭ ብለን ትልቅ በአይነት ትልቅ የሆነ ጣሌን ድርግ እያደረኩ እየተጠዱች እውነት ላይ አንደኛ እንደምታዩት ነው። ምግቡ ምን እንደሚዘጋጀው እንደሚያስፈልገው ምን የሚያስፈልገኝ አስቸጋሪ ይመስላል ስገባ እውነት እኔ እንጃ ነገር ለብኛል። እውነት አንድ ወንድም ደውል። ማነው የደወለው? ኬት ነው የመጣው? ቁጥሩ ይፈተሽ። ያው አንቺ የስራውን ነገር እኮ በደምብ እንዲያስኬድ ከማሰብ ከሌላ ግን አይደለም። ያው ከብዙ ሰው ሰዎች ከስለምገናኝ መቅናት አይጠበቅም። እንደውም መቅናት የሚገባኝ እኔ ነበርኩ፣ ምክንያቱም ቆንጆ ስለሆንኩ። አመሰግናለሁ። ምንም አያሳስብሽ በዚህ ጉዳይ። ደግሞ እኔ ዝግት ያልከው እስካሁን ድረስ ፈጣሪ ያቆይ ባይ በስልጣናት ከብዬሽ ነው የሚገላግልኝ ይሄን ፍሩልኝ።

ይሄ ነው ያው ዞሮ ዞሮ የሚታወቅ ነው እንግዲህ። የመጀመሪያው ግንኙነት እንደዚህ እያለ እዚህ ደርሷል። ከዚህ በኋላም ደግሞ የበለጠ ደግሞ ልቤን የገዛኝ በተለይ ልጆቹ ላይ የነበረሽ አመለካከት፣ እኔም ብዙ ጊዜ ቤተሰብ መች ነው መች ነው የሚል ጥያቄ ምን ያነሳል ነበረና ጓደኞቼም ጭምር ማለት ነው። ስለዚህ አሁን እንግዲህ አሁን ይፋ ሆኗል። ከዚህ በኋላ ምን ልብስ ነበር አታግቢም ወይ አንቺን ማን ያገባሻል አራባክ ኮመንት ራስ ያመኛልና አንቺን ማን ያገባሻል የሚለው ኮመንት ማን እንዳገባኝት ያገባኝ ማሸበላ ቆንጆ ከመልክ መልክ ከቆንጆ ቆንጆ ከሀብት ሀብት ሀብትንም ይዞን የመጣው ምጥንቅቅ ሄደውም ያው እሞክራለሁ። ሞክ መኪና እንደገዛ ወደ ታውቃለ እረ እባክሽ እንግዲህ የኔ ያንቺ ነው ያንቺ የኔ ነው። እሱን ሚስጥር ብናደርግ አይሻልም? ሚስጥር ቢሆን ጥሩ ነው። አሁን ይሄ ማለት ጥሩ አይደለም። ማጅራ ላይ እንዳታስመች እና ማን ያገባሻለ የሚላችሁ እንግዲህ በደንብ አርጌ የሚያገባኝን አሳይቻችኋለሁ፣ አግብቸዋለሁ። ያው እንግዲህ ለሌሎቻችሁም ትምህርት ይሆናል ብዬ አስባለሁ። እና አርጎ እንድብቅ አርጎ መያዝል እና ደሞ አሁንም ራሱ ከቅም በላይ ስለሆነ ነው ያወጣ ነው እኮ አይደለም። አዎ፣ እኔ በተለይ ዱላ አቀጥቀጣ ነበረብኝና አንቺን ማን ያገባሻል ስለምባል ማን እንደሚያገባ የላሳያችሁ በጤፍ እንዳልኩሽ ነው። በጽሞና የፈነዳሁት ምክንያቱም ብዙ ግርግር እንዳይኖረው አስበን ነው፣ ለብቻችን መተን በእንደዚህ ዓይነት መልኩ እንዳያችሁት ያደረግነው በቃ፣ ሲምፕል ነገር፣ ግርግር የለውም ምን የለውም። ብዙ ሰርጎችን ታድሜ ያለው በጣም ብዙ ፕሮግራሞችን አሬንጅ አደረግ ያለው እንግዲህ፣ የራሴን ግን እንደዚህ ቀለል ባለ መልኩ የቀረብኩበት ዋናው ምክንያት ይሄ ነው። አንቺስ እንዴት ነው እን አትጓጊም ትልቅ ብዙ ሰው ተጋብዞ ትልቅ ሆቴል በዚህ እኔ ቅድም እንዳወራ ነው። መድጋገም እንዳይሆን በመቅዶኒያ ብለን ስላሰብን ነው ተነጋግረንበት ነበት። ስለማንፈልግ ነው ወጣቱ መማር ስላለበት ትውልድ፣ የሚቀጥለው ትውልድ ቤተሰብ ሰብስቦ ሆ ማለት ሳይሆን የፍቅራቸውን መገለጫ ገልጸው ወደ ሚዲያ ወጣ ብለው ወጥተው ሚዲያኖች እንዲያበሉ በምፈልግበት